ሴቪ ላይ መኪና ውስጥ ግቢ! ሴቪ ላይ መኪና ውስጥ ግቢ ያልኩሽ! አይሆንም። ሴቪ ላይ እንዲያገብሽ። ጀሃን፣ ስሚ፣ አሁንም የገባ ባለቤቴ እንደሆንሽ አትርሺ። ከእኔ ጋር ነው የምትሄጂው። መኪና ውስጥ ግቢ። ጀሃን፣ የሌለ ነገር ማውራት አቁም እባክህ። ይሄ ትዳር እውነተኛ ትዳር አይደለም። ሴቪ ላይ ይሄ ሰውዬ እንዲኖር የምትፈልጊ ከሆነ መኪና ውስጥ ግቢ። መቼም እነሱ እንዲያሸንፉ አልፈቅድላቸውም። በእውነት በእውነት። ሴቪ ላይ ለመጨረሻ ጊዜ እያስጠነቀቅኩሽ ነው። እንዳታብሳች። አሁኑን የምለውን ነገር አድርጊ። ይኸው የምታመጣውን ነገር እንያለን። ግን ሴቪ ላይ አገባም። ሴቪ ላይ ጀሃን፣ የሌለ ነገር ነው የምታወራው፣ እባክህ አቁም። አታበሳጭ ያናቱን ነው። ምን ይሉኝ ይህን ጆሃን፣ እባክ አቁም። እሺ እሺ፣ እባክ አቁም። እንዳታደርገው እገባለሁ በቃ። ጆሃን፣ እባክ አቁም። ጆሃን፣ እባክ ልቀቀኝ። ጆሃን፣ እየለመንኩ ነው። እባክ አቁም። ኑ። ጆሃን፣ እባክ። ሴቪላይ አትፍሪ። ሴቪላይ ተንቀሳቀሽ፣ ግን መኪና ውስጥ ሴቪላይ እንዳትፈሪ፣ እንዳትፈሪ። ከዚህ ሰው እያድንሻለሁ። ሴቪላይ ቢያንስ ራስን አድን። ከዛ በኋላ እናንተ እንነጋገራለን። ኑ፣ ኑ አቶ ጆሃን እንቀጥል እንዴ? አይ ቡኒያሚን ቡኒያሚን፣ እባክ ቡኒያሚን፣ ተው ቡኒያአሚን፣ በለው በለው በለው። ይህ ነው የኔ ጀግና። ጃሃን ቆይ ይሄ ምንድን ነው? ምን እየደረግክ ነው? ምን ልታደርግ ነው? ንሁ ልትገለው ነው? አሁን ደግሞ ገደልትሆን ነው? ጃሃን አሁን ገደልትሆን ነው ወይ? ንገረኝ። አሁን መኪናውን አቁም እባክ፣ አዙርልኝ። ጃሃን መኪናውን አዙሮ እያልኩ ነው። ምን ልታደርግ ነው? እውነቱን ለመናገር አንተ የኔ ጀግና ነህ። ሁልጊዜ ነገሮችን እያከበድክ ነው የምትሄደው፣ ግን ታሪኩ እንዴት የሚቀጥል ይመስልሃል ጀግናው? ይህን መሳሪያ ይኸው፣ የሚገርመው እኮ ይህን ሽጉጥ ከመጀመሪያውም አለዶም ነበር። ሽጉጥ አያስፈልግም፣ ከዚህ በኋላ በባህላዊ መንገድ እንቀጥላለን። እስኪ ጀግናችን ምን እንደያዘ እናረጋግጥ። ምንድን ነው ይሄ? ቆዬ፣ ምን አይነት ስልክ ነው? የፍቅረኛ መኪና ነው የምትጠቀመው፣ ግን ለራስህ አንድ ስልክ እንኳን አልገዛም። ስነስርዓት ያዝ፣ ተረጋጋ። ስነስርዓትን ያዝ። ጀግናው ብዙ ገንዘብ አለው። ከእናንተ ጋር በኋላ እንካፈለዋለን። መታወቂያ ኑህ ቻክርጃ፣ የአባት ስም ሃሊል ቻክርጃ፣ የእናት ስም ወይዘሮ ስምሩ። ምንድን የነገርኩህ? ምንድን ነበር የነገርኩህ? ከእነሱ ምንም እንደማትሻል አልነገርኩህም? ጥሩ ሰው ትመስለኝ ነበር ብዬ አልነበር? ግን አልነበርክም። እስኪ ንገረኝ፣ እኔ እንደዚህ ነው የምትጋፈጠኝ? ቆይ እንደዚህ ነው የምታደርገው? ጆሃን፣ ንገረኝ። ጆሃን መልስልኝ እንጂ መልስልኝ፣ ንገረኝ። አቁም፣ ልቀቀኝ፣ አቁም። ዘንበይ ከዚህ በኋላ ላስጠነቀቅሽ አሁን ኑ መንገድ ዳር ወስዳችሁ ጣሉት እሺ ቶሎ ጥላችሁት ነው ቶሎ በሉ ቶሎ በሉ ሄዱ ጃሃን የት ነው ያለ ነው ጃሃን መልስልኝ እንጂ የት ነው ያለ ነው ንገረኝ ጃሃን መልስልኝ ጃሃን እባክህ መልስልኝ ጃሃን ውረጅ ለምንድን ነው እዚህ መጣ ነው ጃሃን ለምንድን ነው እዚህ መጣ ነው ጃሃን ጃሃን ልቀቀኝ እቼ ልቀቀኝ ልቀቀኝ ጃሃን ምንድን ነው ልቅቅኝ እባክህ ግቢ ጃሃን ምን እያደረግክ ነው ምን እያደረግክ ነው ጃሃን አንቺ ስራስሽ ምን እያደረግሽ ነው እኛን ያደረጉልን ነገር ባንዴ ረስተሽው ነው ቆይ ኑ ጥሩ ሰው መሆኑ ነው ንገርኝ እንዴት ከዛ ውሻ ጋር ትጠፊያለሽ እንዴት እንደዛ ታደርጊያለሽ እሱ ምንም አላደረገም አረ አላደረገም ስለዚህ የዝም ብሎ አጋጣሚ ነው እንዴት እንደዚህ አይነት ነገር ታምኛለሽ ያ ሰውዬ ድጋሚ አንቺ እንዲመርዝሽ እንዴት ትፈቅጅለታለች ስማ መርዙ ያለው እዛ ትልቁ ቤታችሁ ውስጥ ነው እሺ እነሱን እንዴት እንዳታለሉኝ በደንብ አድርገህ ታውቂለ። አንተ ራሱ እዛ ቦታ ላይ ነበርክ። አሁን ሌላ ጉዳይ አታውሪ። እኔ ትተሺ እንዴት ሻትርሽ አንቺ እኔ ሕጋዊ ባለቤቴ ነሽ። ኑ ደግሞ ጠላቴ ነው፣ ታውቂያልሽ። የቤተሰብም ቀንደኛ ጠላት ነው። ስለዚህ ነገር አውርተናል ነበር። መንታዎቹ ኑህና መሌክ ሁለቱም እኛን አታለውናል። እስኪ አስቢው፣ ይሄ ደግሞ አንሶ ከጠላቶቻችን ጋር ተባብሯል፣ አይደል? ስለዚህ ነገር አውርተናል ነበር ሴቪ ላይ ተነጋግረንበታል። ብዙ ጊዜ ተነጋግረን ግን አንቺ ረስተሸዋል። ጃን፣ በቃ ተረጋጋ። አሁን መጥፎ ሰው ልክ ለክ እንደነሱ መጥፎ ነኝ፣ እንደዛ ነው አይደል? ጃን ተውባክ። ሴቪ ላይ፣ እኔ መጥፎ ከሆንኩ ምን ያህል ልከፋብሽ እንደምችል አስበሽዋል ማለሽ ነው። በይ መልሽልኝ፣ መልሽልኝ፣ መልሽልኝ፣ መልሽልኝ! እኔ መጥፎ ሰው ነኝ። እባክህ ተው። እኔ ክፉ ሰው ነኝ እንድትነግርኝ ይፈልጋሉ። ሴቪ ላይ ንገሪኝ፣ መጥፎ ሰው ነኝ። በይ ንገሪኝ። ሴቪ ላይ እኔ መጥፎ ሰው ነኝ ወይ? ይቅርታ አድርጊል። ወይኔ ምን እያደረግኩኝ ነው? እኔ በጭራሽ እንደዚህ አይነት ሰው አይደለሁም። አ ሶምሩ ገና አልወጣሽም እንዴ ማሬ? አሁን ልወጣ ነው እህቴ። ምንድን ነው? በድጋሚ የሆነ ነገር ያሳስበሽ ትመስያለሽ። ልጆቹ ስድቡን ለማንሳት ፈቃደኛ አይደሉም። አሪካሜ የሳትም አያነሱም። መሌክም ብትሆን እያነሳች አይደለም። ጊዜ ማሬ ጊዜ። ጊዜ የማያድነው ቁስላለ እንዴ የለም አንቺ ጠንካራ መሆን አለብሽ። ጠንካራ ሆኚ፣ እኔ መቼም ተስፋ አልቆርጥም። ትክክል ደዛ ነው፣ እንደሱ ፈገግ ማለት ነው እንጂ ማሬ። የእኔ ውድ ማሬ፣ አሁን በቃ መሄዳለብኝ፣ እየረፈደ ነው። ምንድን ነው ሞቷል እንዴ? ቆይ፣ ተመልከት ተመልከት፣ አሁን እየነቃ ነው። ማን ያልከ ወንድም ታሲን የኔ ሼሪ ታሲን የኔ ሼሪ ምን እያደረግሽ ነው ሴቪ ላይ አሁንም ያንን ሰውዬ ለማግኘት እየሞከርሽ ነው ያለሽው ሴቪ ላይ አይገባሽም እንዴ እስኪ አንድ ጊዜ ስሚኝ ይሄ ሰውዬ በጭራሽ አንችን አይወድሽም ሐሳቡ እኔን አንችና ቤተሰባችን ለመጉዳት ነው የሚፈልገው ኑ የጠላቶቻችን መሳሪያ ነው አንቺን መጫወቻ አድርጎሻል ቆይ አይታወቅሽም አሁን የራስ ቁስል ብቻ ነው የሚታየ አሁንም መሌክን ትወዳታለህና በዛ ምክንያት ነው እንደዚህ መሌክ የምትባል ሴት አላውቅም። መሌክ ሞታለች ኖም ከዚህ በኋላ እንደሞተ ወቂ ከዚህ በኋላ ስለሷ አታስቢ አንቺን እንዲጎዳሽ አልፈቅድለትም መቼም እንዲያሸንፍ አልፈቅድለትም ምክንያቱም ያ ሰውዬ ክፉ ነው፣ መጥፎ ሰው ነው፣ በጣም ክፉ ነው። ኑ ክፉ ከተባለ አንተ ምን ልትባል ነው? ንገረኝ። በንዴት ምክንያት ምን አይነት ሰው እንደሆንክ ግን ታውቁሃል። ልክ ነሽ። ግን ስለ ነው ያልኩሽ፣ እውነቴን ከእሱ ጋር ከዚህ በኋላ አትገናኝ። ያንን ሰውዬ እንድትረሹ ነግሬሻለሁ። ወይዘሮ ካድሬ እንዴት አደርሽ? እንዴት አደርካቶ ታሐሲን። ሻይ ፈልቷል ልስጥህ? እንዴ? አዎ ስጭኝ ስጭኝ። አመሰግናለሁ። እጅሽ አሜን። ኦ ሴልቹክ ያመጣው ሻይ ነው አይደል ሽታው? አዎ በትክክል ሴልቹክ። ታሐሲን ሌላ አይነት ሻይ ያጠጣም ብሎ ነበር። ራሱ ነው የመረጠው። ጥሩ አድርጓል። ኑ ተኝቷል እንዴ? ኑ ሄ የለም። በሩ ክፍት ነበር ቅድም፣ ገብቻ ይቼው ነበር። በጊዜ ወጥቶ ነው መሰለኝ። አረ እባክሽ፣ በዚህ ሰዓት ደግሞ የት ሊሄድ ይችላል? ምናልባት ኬክ ላይ መጣ ወጣ ብሎ ይሆናል። ምናልባት ይሆናል። እስኪ ልደውለት። ምንድን ነው እሱ እያነሳ አይደለም። እሺ፣ ወይዘሮ ካድሬ የሆነ የምጠይቅሽ ነገር አለ። መሌክ ምን ሆና ነው? ምንም ምንም አልሆነችም። አይ አይ የሆነ ነገር መሆን አለች፣ እርግጠኛ። እኔ በእውነት የማውቀው ምንም ነገር የለም አቶ ታሐሴን። አርግዛ ነው አይደል? እሺ፣ ተረጋጊ ተረጋጊ። እኔ እኮ ምንም አላልኩም አቶ ታሐሴን ማለቴ። እሺ እሺ፣ ሰብስቢ። ወይ ስታሳዝን የእኔ ምስኪን እህት በቃ። ለዛ እኮ ነው ልቧ የተሰበረው፣ ለዛ ነው የምታለቅሰው። እባክህ አቶ ታሲን እኔ ወሬኛ አይደለሁም። እዚህ ውስጥ አታስገባኝ እሺ። አቤት፣ ሰላም አለቃ ይቅርታ። አቶ ታሲንን ማናገር ፈልጌ ነበር። አዎ እኔ ነኝ። እሺ አቶ ታሲን፣ ኑህ የሚባል ሰው ከእኛ ጋር ነው ያለው፣ እና በጣም ተደብድበዋል። ተደብድቧል። አዎ፣ ወንድሜ መንገድ ዳር ላይ ራሱን ስቶ ያገኘ ነው። ከዛ መኪናችን ውስጥ አስገባ ነው፣ እና አሁን አብሮን ነው ትንሽ እንደነቃ አንተ ጋር እንድንደውልለት ጠይቆ ነበር። ማነው ተደበደበው? አቶ ታሲን ቆይ፣ እሺ የት ነው ያላችሁት? አኪ ጎልጎዳና ላይ አሁን ሆስፒታል እየወሰድነው ነው። አይ ቆይ፣ አትውሰዱት፣ አትውሰዱት። እኔ አድራሻ እሰጣችኋለሁ፣ አድራሻ አይን ልክላችኋለሁ። ፍጠኑ፣ እሺ ወንድሜ። እሺ፣ እሺ ወንድሜ፣ ችግር የለም፣ እናመጣዋለን። አመሰግናለሁ ወንድሜ፣ አመሰግናለሁ። በጣም ነው ማመሰግነው። ወይዘሮ ካድሬ ኑ ተደብድበዋል። ምንድነው ያልከው? ለመሌክ ምንም ነገር እንዳትያት፣ እሺ? ዝም በይ፣ እንዳትነግሪያት። ቆይ ማነው የደበደበው አቶ አላውቅም ግን በደንብ አረጋግጫለሁ ስማ ካራጎዝ አሁን ነጻ ነህ አይደል አመሰግናለሁ እሺ ወንድሜ አንድ የሆነ የምሰጥህ ስራ አለኝ ስማ ከገዛ ወንድሜ በላይ የምወደው አንድ ሰው አለ እሱን ነው የደበደቡብኝ ካራጎዝ መቼም ምን እንደምልህ በደንብ ይገባህ ትሰረዋለ ሄሎ ሄሎ አቤት የኔ ቤት እንዴት ነሽ ዶክተር አይሴ ጉልነ እባክሽን ፈልጌ ነበር ዶክተሩ አሁን ከታካሚ ጋር ነች። ከምን ጋር በተያያዘ ነው የፈለግሻት? እኔ ሄሎ፣ እመቤት። ሄሎ ልጄ፣ የት ነው ያላችሁት? የት ናችሁ? አክስትህና እኔ እኮ ስንጨነቅ ነበር፣ እና አምሳ ጊዜ መደወል ያስፈልግ ነበር። መንገድ ላይ ነን አልኳችሁ አይደል እንዴ? እየመጣን ነው እኮ። አባዬ፣ ምንድን ነው እሱ? ምንድን ነው? በንዴት እየተመራ ነው። አብዷል። እየመጣን ነው መንገድ ላይ ነን ብለዋል እቺ ሴቪ ላይ የምትባል ሴትን አሳያታለሁ ልክ እንደገባችው ዋጋዋን ነው የምሰጣት ክመት አንቺ ደግሞ ተረጋጊ እባክሽ እውነቴን ነው የማውራሽ በቃ ተረጋጊ እስኪ ሴቪ ላይ ምን እያደረግሽ ነው ሴቪ ላይ በመቶ ስሳ እየሄድኩኝ መሞት ፈልገሻል እንዴ ምን መሆንሽ ነው በቃ ቀበቶሽን አድርጊ ሰምተሽኛል አይደል አሁኑ ነው አድርጊ ሴቪ ላይ ጊዜሽን እኔ እንድታምልጫ አልፈልግ የትን ቦታ ትጂ ይሄን እንድታውቂ ይፈልጋል። ወንድሜ ና ወደዚህ ወንድሜ፣ ና ወንድሜ፣ ተው አይሆንም። ወንድሜ እኛ በሰብአዊነት ነው ያደረግን። ይሄ ደግሞ የኔ ምስጋና ነው ወንድሜ። ታሲን ሙስጠፋ፣ ካራጎዝ ና ወንድሜ። ወንድሜ ሰላም ነህ አይደል? ደህና፣ እንዴት ነህ? ግባ። አ ቡንያሚን መጥቷል። እሺ አቶ ሳሜት ቡንያሚን፣ ቁጭ በል፣ ቁጭ በል፣ ቁጭ በል፣ ቁጭ በል ወንድሜ። እሺ እያዳመትኩህ ነው። ምን መሰለህ አቶ ሳሜት፣ ወደ አንካራ በሚወስደው መንገድ ላይ ይዘራችኋል ማለት። እኔ ካልተሳሳትኩኝ ወደ አርባ ወይም ደግሞ አርባ አምስት ኪሎ ሜትር ተጉዘዋል፣ ብዙም አራቁም። ቡንያሚን፣ አሁን ኪሎ ሜትሩን ተው፣ ተናገር እስኪ፣ ተናገር እንጂ። ህክመት እባክሽ። ተረጋግዬ ተናገር። አይደል እንዴ? ምን አለ ብታዩ ተናገር። ከዛስ? እሺ ቦስ። ከያንን ታውቁት የለ አለቃ። እዛ አገኘናቸው እና በሰዓቱ እዛ መኪና ውስጥ ተቀምጠው ነበረ። ከወይዘሮ ሴቢላይ ጋር ነበሩ እና እኔ ሴቢላይን ከመኪና ውስጥ እንደምንም ሳስወጣት፣ አቶ ጃን ደግሞ ኑሁን አስቆሞ፣ አለቃ ግን ደግሞ ቀላል አልነበረም። ሰውየው በጣም አስቸጋሪ ነበር። ጃን ደግሞ በጣም ተናዶ ነበር ደግሞ ሲጮኹ በጣም ነው የሚጮህ። ወይዘሮ ሴቢ ላይ ላይ እየጮኸ በፍጹም አብረሽ ወዴትም ማተጂ ማለት ሁለታችሁንም እገላችኋለሁ እያለ ሁለቱን ሲጮህ ነበረ። መብረቅ በሉት። በዛ ላይ ምንም አይነት ያሚን ይህን ዝባስንኬ መስማት ምፈልግ ይመስላል? ምንድን ነው መዘባርቀው? ይታወቃል። ተናገር ኑ፣ ምንድን ሆ ነው? እሺ አቶ ሳሜት፣ እኔን ታውቀኝ የለ በጣም ረጋ ያልኩ ሰው ነኝ። ግን ያው ደግሞ ስለ አቶ ጂሃን ስለ አቶ ኢሳትም ቢሆን ስለ ወይዘሮ ስምሮ የተናገራቸው ነገሮች ለመድገም ራሱ አልችልም። በዛ ሰዓት በቀጥታ ሽጉጤን አወጣሁና መሬት ላይ እንዳለ ደቀምኩበት። ግን አቶ ጂሃን አስቆምኝ። ስማውንድሜ ወንድሜ ሰውዬ ሴቪ ላይን አልተዋትም አለ ማለት ነው። አውቃለሁ፣ በእርግጠኝነት ከዳነ በኋላ እሷን ተከትሏት እዚህ ይመጣል እና ሴቪ ላይን ያለ ረፍት ያስቸግራታል። ምን እንደሚሆን አውቃለሁ። እሺ ተረጋጊ። ቆይ እስኪ ሙሉን እንስማ። እና ቡኒ እኔም በደንብ ታውቀኛለህ፣ መስመር መጣስ አልፈልግም። ግን ይህንን ሁሉ ነገር በዝርዝር የምናገረው መስማታቸው አስፈላጊ ነው ብዬ ስለማስብ ነው። ኑ ካሰብነው በላይ በጣም አደገኛ ነው። ኢሻን ሰላም ቤተሰብ ጋር ጦርነት አውጇል። በጣም እየጮኸ ሲዝት ነበረ። በዚህ ሰዓት ላቱ ጂሃንን እንሄዳልኩት ምክንያቱም ይሄ ለኛ ችግር ይፈጥራል። ከሱ ጀርባ ማን እንዳለ አላውቅም ግን አደገኛ ነው ብዬ ብዙ ጊዜ ነግረዋለሁ። አስቲ እንግዲህ እናያለና። እሺ፣ እሺ፣ ተነስ። ወደ ስራህ ተመለስ፣ ሂድ። በቃ፣ አመሰግናለሁ፣ አመሰግናለሁ። ስማ ወንድሜ፣ ባክን፣ አዳምጠኝ። የሆነ ነገር ማድረግ አለብን፣ ባክ፣ የሆነ ነገር ማድረግ አለብን። ይሄ ሰውዬ ሴቪላን መቼም ቢሆን አይተዋትም፣ ይሄ ገብቶሃል? ግን እሺ፣ ህክመት የሆነ መፍትሄ እንፈልጋለን። በቃ ወንድሜ፣ ምንም አልገባኝም። ለምንድን ነው እንደልችላ ምትለኝ? መስማት እፈልጋለሁ ቆይ ስለዚህ ጉዳይ ምን ልታደርግ ነው? መስማት ፈልጋለሁ። እሱን እንድትነግረኝ ነው ፈልገው። ህክመት ለምንድ ነው እንደዚህ ስለ ሴቪ ላይ ተጨነቅሽው? የአንቺ ልጅ ነች እንዴ? አይ እና እኔ ለአብድ ነው ወንድሜ። የእውነት ልታሳብደኝ ነው። እቺ ልጅ የምትጠፋ ከሆነ አባቷ በቅርብ ቀን መሞቱ አይቀርም። ከዛ በኋላ ምን እንደሚሆን ታውቃለ? እዛ ትሄድና ከወንድሟ ጋር ያላትን ሀብት ለመካፈል ትሞክራለች። ከዛ በኋላ ሁሉም ነገር ይቀየራል። እኔ እናንተ ቀጥ ብለን ልንቀር ነው? ምንም ማድረግ ላንችል ነው? አምስት ሳንቲም አናገኝ ይሄ ሊሆን አይችልም፣ ምክንያቱም አሁን ላይ ሴቪላይን ብዙ ዕዳ ውስጥ ስላስገባናት የትም ቦታ መሄድ አትችልም። በእኔ ተማመኝ። ሴቪ ላይ ሴቪ ላይ ሴቪ ላይ ቆይ፣ ይሄ ምን አይነት ነገር ነው? ልጅቷ እንዳትሄድ ለማድረግ ሙሉ ሰራዊት ላክባት። ተዋት በቃ፣ የፈለገችበት ቦታ ትሄድ።